አመጣጥ፣ ማ ከአራት መቶ በፊት የነበረችውን ጃፓን ላስጎብኛችሁ ነበር። ግን ኦ ማይ ጋድ እንዴት እንዴት ደስ የሚል ቀን እንዳሳለፍኩ በአይን እንኳን አይቻቸው ከማለቃቸው ሰዎች ጋር ምሳ እንደበላው ነው የምነግራችሁ። ይችኛን ደግሞ እስክ ነግራችሁ እንዴት እንደቸኩርኩ ጃፓን ውስጥ ሚስ ኢትዮጵያ እንደተባልኩ ሰማችሁ። ስቲል ብለሽ እያደረግኩ ነው። ግን ቆይ እስኪ ስለሱ በኋላ እንመለስበታለን። የሆነ ሰው ደግሞ ፀጉሬ በተፈጥሮ እንዲመፈረዙ ገርሞት ሲደመምብኝ ነበር። ዊግ ለመሆኑን ማስረዳት ትንሽ ጊዜ የወሰደብኝ ግን ከምንም በላይ የጃፓናውያንን ሰው አክባሪነት ትህትና እና ፍቅር አይቼበታለሁ። ሁሉም ሰው ከጠበኩት በላይ ደግ ነበር። ይሆነልኝ የዛሬ ብሎግ ዝም ብዬ ቦታ አይደለም ማሳያችሁ የጃፓንን ኦሪጂናል የሆነና ያልተበረዘ ባህል እና ታሪክ ያሳያሉ ተብለው ከተመረጡ ምርጥ መቶ ቦታዎች ውስጥ አንዱን እየጎበኘን አዳዲስ ሰዎችን እንተዋወቃለን። ከሎካል ሰዎች ጋር እንጨዋወታለን። ጃፓንኛም እንግዲህ በደንብ ይፈተናል። የትም እንዳትሄዱ። ቦታው ኡኖ ጁኩ ይባላል እንዳልኳችሁ በጣም ትራዲሽናል ከሚባሉ መንገዶች ውስጥ አንዱ ነው። ከአራመቱ አመት በፊት አካባቢ የተሰሩ ቤቶች ናቸው አሁንም ድረስ ያሉት እና ልክ መጀመሪያ ስታዩት ላይክ የሆነ የጃፓን ሙቪ ሲን ውስጥ የገባችው ነው ይመስለው አንድም ዘመናዊ ህንፃዎች፣ አስፋልት፣ የሚያብረቀርቅ ነገር የበዛበት ሳይን ምናምን አታዩም። በቃ የሆነ ከእንጨት የተሰሩ ቤቶች፣ ኮብልስቶን፣ ለተፈጥሮ የቀረቡ ዲዛይን ምናምን ናቸው ያሉት እና ይሄ ቦታ ኢዶ ኢራ በሚባል ክፍለ ዘመን ፖስት ነበር ፖስታውን ማለት በዘመኑ መቼም ባቡር ኤርፕሌን መኪና ምናምን አልነበረ ማለት ነጋዴዎች ተጓዦች እና ዳሚዮ ተብለው የሚጠሩ የክልል ገዢዎች ከቦታ ቦታ የሚጓጓዙት በእግርና በፈረስ ነበር ማለት ነው። ስለዚህ በወቅቱ ጃፓን ትገዛ የነበረው ቶኩጋዋ ሾጉን በሚባል ወታደራዊ ስርዓት ነበር። መቼም አሁን ሾጉን የሚል በጣም የፈመሰ ሲሪስ አለ። እንግዲህ አይታችሁት ከሆነ አላቅም። እኔ እንኳን እስካሁን ድረስ አላየሁትም። ብቻ እንደሱ አይነት ስርዓት ማለት ነው። ዋና ሀገር ገዢ የዘመኑ ኢዶ ወይም ደግሞ የአሁኗ ቶኪዮ ላይ ቁጭ ብሎ ሲገዛ፣ በስሩ ያሉት የክልል ገዢዎች ደግሞ እንዳያምፁበት እና የመንግስት ግልበጣ ምናምን እንዳያሴሩበት አንድ አመት ቶኪዮ አንድ አመት ክልላቸው እያፈራረቁ እንዲኖሩ ያስገድዳቸው ነበር። ይህ ሲስተም ሳንኪን ኮታ ይባላል። ስለዚህ ይህን ጉዞ ሲያደርጉ ከመቶ እስከ አንድ ሺህ የሚሆኑ ወታደሮች ከነ ሰራተኞቻቸው እየመሩ ለቀናትና ለሳምንታት ነበር ይጓዙ የነበረው። ስለዚህ መሀል ላይ የሚያርፉበት ቦታ ነው፣ ፖስታውን የሚባለው ማለት ነው። ሰው ምን ምን አለው እሱን እየሄደን የምናየው ይሆናል። ሰው ሲጀምር ከየት መጀመር እንዳለብኝ ተወዛግቤ ነበርእና እርቦኝም ስለነበር ደግሞ በቃ ያገኟቸውን ሰዎች ሬስቶራንት እንዲጠቁምኝ የጠየኩ ነበር። ከዛ እዚህ ጋር የሆኑ ሸምገል ያሉ አባት ፀጉርሽ በተፈጥሮ ነው ብለው ጠየቁኝ ማለት ነውእና ያስቅ ነበረ። 。みんなゾンと。くるくる。うん、みんな、みんなくるくる。さみんなじゃないのかな。うん。エチオピアから。エチオピア、わかる。ይህ ሁሉም ሰው ደግሞ ለመተባበር በጣም ሲበዛ በቃ ደግ ነበሩ። እና ያው አብዛኛዎቹ እንግሊዝኛ ምንም አይናገሩም። ባይዘወይ ኢቨን ዶክተርስ ላይ እስከ ዩኒቨርሲቲ ድረስ በራሳቸው ቋንቋ ነው የሚማሩት። ስለዚህ ኢቨን እንግሊዝኛን እንደ አንድ ሳብጀክት ራሱ መማር የሚጀምሩት ሀይስኩል አካባቢ ሲደርሱ ነው። ስለዚህ ያው አብዛኛው ሰው እንግሊዘኛ አይናገርም ግን በተቻላቸው መጠን የሚያውቁትን ያህልም ቢሆን ለማስረዳት ይሞክራሉ። ጃፓንኛ ደግሞ በቃ ትንሽ እንኳን ከሞከራችሁ ሰላም እንኳን ኮኒቹ እንኳን ብትሉ ኒሆንጎ ጆዙ ትባላላችሁ ጃፓንኛ ጎበዝ እንደማለት ነው እና ሞራል ይሰጧቸዋል ኢትዮጵያዊ ነኝ ስላቸው ደግሞ አብዛኛዎቹ የሚያውቋት ወይ በቡና ነው። የኢትዮጵያ ቡና ባይ ወይ በጣም በጣም ፌመስ ነው ጃፓን ውስጥ። በቃ በየኮፊ ሾፑ አሳደው ነው የሚጠጡት። ከምታስቡት በላይ እኔ ከጠበኩት በላይ ፌመስ ነበር። ወይ ደግሞ በአበበ ቢቂላ ነው የሚያውቋት። በባዶጉሩ ሮጠው ቶኪዮ ላይ ያሸነፈ ጊዜ በቃ ኤቭሪዋን ኖውስ። በተለይ ሸምገል ያሉ ሰዎች። ኤኒዌይ ዩቲበር ነኝ ስላቸው ደግሞ በቃ ኦልሞስት ሁሉም እስኪ የቻናልሽን ስም ንገሪን እያሉ በቃ ሰብስክራይብ ሲያደርጉልኝ ነበር። ያው እንግዲህ እናንተም እንዳሉ የእነሱን ፈለግ በመከተል ቀዩን በተን ብትጫኑ ምን ይመስላችኋል? ቃል ገባላችኋለሁ። ግን እውነት ሰብስክራይብ ካረጋችሁ፣ ሰፖርት የምታደርግኝ ከሆነ ጃፓንን ከጥንግ እስከ ጥንግ ነው እየዞርኩ ነው የማሳያችሁ። ምሳ የሚበላበት ቦታ ፍለጋ ስንከራተት ስንከራተት የሆነ ሚውዚየም አገኘን፣ እና የነበረችው አስጎብኚ ማይ ጋድ በቃ እንዴት ቅን ሰው እንደሆነች አልገባችሁም። ውይ በኢየሱስም በቃ እንዴት እንደተንከባከበችኝ እውነት። መግቢያ ራሱ ነበረው እና አንቺ በቃ ስፔሻል ገስት ነሽ ተብዬ ሳታስከፍል ነው ያስገባችው። ኖትሜሽን ሚስ ኢትዮጵያ ያለችኝ እሷ ናት። እሺ በቃ ብቻ ቀልባ ወዶኝ ነበር ነው የምላችሁ። በነፃ ቡና ተጋበስኩ። ኢቭን ምሳ የምበላበትን ሬስቶራንት ራሱ መጠቆም ብቻ እንዳይመስላችሁ፣ ሪሰፕሽን ጋር ደውላ ዛሬ ክፍት መሆኑን አረጋግጣ ስፔሻል ኢትዮጵያዊት እንግዳ ትመጣለች፣ በደንብ አስተናግዷት፣ ተንከባከቧት ላነግራልኝ ምናምን ሄድኩትና ብቻ በቃ በጣም ስዊት የሆነች ሰው ናትና አይ

ይሄ ሚውዚየም በኢዶ ዘመን የነበሩ የተለያዩ አሻንጉሊቶችና እጅ በእጅ የተሰሩ ክራፍትስ ያሉበት ሚውዚየም ነው እና እንደተረዳሁትና ደግሞ እንዳነበብኩትም ከሆነ አሻንጉሊቶቹ ለመጫወቻ ብቻ አይደሉም፤ ትግስትን፣ ጠንክሮ መስራትን፣ ቤተሰባዊ ፍቅርን፣ ስነ ምግባር እና ማህበራዊ እሴቶችን የሚያስተምሩ ጭምናቸውና እንደ ዘመኑ ወንዶችን ለጦር ሴቶችን ደግሞ ለእናትነት የሚያዘጋጁ የልጅነት ጨዋታዎቹም ይካተቱበታል። ብቻ መጪውን ትውልድ የሚቀርጹበት መንገድም ጭምር ነው ማለት ነው። ከዛ ሁለተኛው ሚዚየም የት እንደሚገኝ ጠቁማኝ አመስግኜ መንገድ ይንቀጠል ኩላቸዋለሁ ከዛ ቦታው እንግዲህ እንደምታዩት በጣም ነው የሚያምረው። በቃ ጃፓን ጃፓን ብሎ መጮ ነው የሚቀረው። የጃፓን ባህላዊ ቤት አሰራር ደግሞ ለየት ያለ አርክቴክቸራል ስታይል አለው። እነዚህ ቤቶች ማቺያ ይባላሉ። ከእንጨት ከተሰሩ ባርባር ያለባቸው ኮሽ የሚባሉ መስኮቶች እና መስመር መስመር ያለባቸው ይሄ ካዋራ የሚባል ከአሸዋና ከሸክላ የተሰራ ጣራ አላቸው። ከዛ ሌሎች ሰዎች ተዋወቅኩኝ ና ኢትዮጵያዊ እንደሆንኩ ስነግራቸው ለምን ምሳ አብረን አንበላም ብለኝ ወደ ሬስቶራንት አብረን ገባኝ። ከዚህ ቀን ውጭ ላይ አይቻቸው ላላቅ ግን እኔ እንጃ የሆነ ቅንነታቸውና የሆነ ስለ አዲስ ሀገር ባህል የሌላ ሀገርን ሰው ለማወቅ ያላቸው ጉጉት የሆነ ደስ አለኝ። ሬስቶራንቱ ሶባ በሚባል ምግብ ነው የሚታወቀው። ከታሪካዊ ቦታው ጋርም ይያያዛል። ምክንያቱም ሶባ የኢዶ ዘመን ፋስት ፉድ በሉት። በፍጥነትም ይደርሳል፣ ከዛ ደግሞ ለሆድ አይከብድም፣ ለጉዞ ደግሞ ጉልበት ስለሚሰጥ ለተጓዦች ፐርፌክት ምግብ ነው ማለት ነው። ስለዚህ ሶባችን ናዘን እስኪመጣለን ደስ መጫወት ጀመር። ለኢትዮጵያ ለማወቅ በጣም ኪሪስ ስለነበሩ አንዳንድ ነገሮች ጠየቁኝ። እኔም በተለይ ደግሞ በሶሻል ሚዲያ ብዙ ስለ ጃፓን የሚጠየቃቸውን አንዳንድ ነገር

ኢትዮጵያ ጭንቅላት ባይዘዌ ጭንቅላት ስነቀንቅ ሁሉም ነገር ገብቶኝ እንዳይመስላችሁ። አንዳንድ ነገሮች እነሱም ላይክ ላለማደንቆር ብዬ ነው። በየሁኝታአልባቸው ሰውየው ኮቶኔ የሚባለውን አባባል ላይክ እንደ ማዲኮርድ ነው የምጠቀምበት፣ እንደዛ ነው ነገሩ እንደ ማለት ነው። እና የሆነ ብዙ ነገሮችን ያሳልፋቸዋል። እነሱም ጃፓንኛን ከምልክት ቋንቋ ጋር በማዳቀል እኔ እንዲገባኝ እንግዲህ የተቻላቸውን ሞክረዋል። የተሳብሽዛት ከዛ ምግባችን መጣ። በቃ ጃፓናዊ ባይዘው ደስ የሚሉኝ ማለት ነው። በቃ ምግብ ለአቀራረቡ በጣም ነው የሚጨነቁት። እና ደግሞ አንድ ምግብ በአብዛኛው ብቻውን አይቀርብም። አብሮት ሱፕ አለ፣ አትክልት አለ፣ ሩዝ አለ፣ ቢያንስ ማለት ነው። ሌላው ደግሞ እንደዚህ አይነት ኑድል ሲበሉ ድምፅ አውጥተው የሚምጉት ነገር ነው የሚገርመኝ። በጃፓንኛ ሱሱሩ ይባላል። ስለርፒንግ ማለት ነው። እና ሲበሉ ድምጽ ማውጣት ለኑድል ከሆነ ጃፓን ብልግና አይደለም። እንደውም እንደ ጣፈጣችሁ ለሼፉ የምታሳውቁበት መንገድ ነው። እንዲህ ሲታይ ባይ ዘ ዌይ ቀላል ይመስላል እንጂ ለመመሳሰል ሞክሬ ሞክሬ ያቃተኝ ነገር ቢኖር ይሄ ነው። ለምን እንደዚህ እንደሚምጉ እየነገሩኝ ነበር። እና አንደኛ ሲበሉት አየር ማብሮ ስለሚገባ ኑድሉ ምላሳቸውን ከመንካቱ በፊት ያቀዘቅዘዋል። ከዛ ደግሞ ከአየሩ ጋር ደግሞ ፍሌቨሩም ስለሚገባ ጥፍጥናውን ይጨምረዋል። ያ ብቻ አበላሊን እየታዘቡኝ ሆን እያልኩ ነበር ይበሉት። ላይክ በቾፕስቲክ እንደዚህ ሳመላለስ፣ እኔ እንጃ የሆነ ዲስጋስቲንግ የሚሆንባቸው ይመስለኛ ነው። ከዛ ሰዎቹን ተሰናብቼ ይችን ሶቨኒር ሾፕ አገኘው፣ እና ለዚህ ትሪፕ ማስታወሻ ይሆናል ይችን ቁልፍ መያዣ ገዛው። አክቹዋሊ ለካ ቁልፍ መያዣም አይደለም አደለም የሆነ ክሊፕ ነገር ነው። ብቻ እዚ አካባቢ የሚዘወተር ስናክ አለ፣ በሱ ምስል የተሰራ አኒሜ ካራክተር ነው አለች እና በጃፓንኛ ኦሚያጌ ነው የሚባለው። ከዛ የመንገዱ ጫፍ ላይ ሽራይን አለ። ሽራይን ማለት ጃፓናውያን በዋንነት ሁለት ሃይማኖት ነው የሚከተሉት። አንዱ ቡድሂዝም ነው፣ ሌላው ደግሞ ሺንቶ ነው የሚባለው። አብዛኞቹ ሁለቱንም ሃይማኖት ይቀበላሉ። እዚያ ሀገር ለሃይማኖት ያላቸው ትርጉም ለየት ያለ ነው። ባይ ዘ ወይ ሲጀመር የሆነ እንደ ባህልና ልምድ ነው እንጂ አጥባቂ አጥባቂ ሃይማኖቶች አይደሉም እንዳየሁት። የሆነ እኛ ሀገር ከምናውቀው ክርስትናና እስልምና አይነት እምነቶች ጋር በብዙ መልኩ ይለያያል። እንደዚህ አይነት በር የጃፓን አይኮኒክ ሲምቦል ስለሆነ ምናልባት ስለ ጃፓን ባያችሁበት ቦታ ሁሉ አስተውላሉት ይሆናል። ቶሪ ይባላል። ሽራይን መግቢያዎች ላይ ይገኛል እና ከስጋዊ አለም ወደ መንፈሳዊና ንጹህ አለም የመሸጋገሪያ ምልክት ተደርጎ ይወሰዳል። እዚህ ጋር የምታያቸው ደግሞ ዝርዝሩን ባላውቅም እንደ አማልክት ከሚቆጥሯቸው ሰባት አማልክት ወይም ሺቺፉ ኩጂን ይባላሉ። ከእነሱ ውስጥ ሁለቱ ማለትም ኢብሱ የአሳ አጥማጆች አምላክ እና ዳይኮኩቴን የሀብ እርሻና የንግድ አምላክ ስታቹ አሉ። መልካም እድልና ስኬትን ያመጣሉ ተብሎ ስለሚታመኑ በየሽራይን በየሱቁና በየቤቱ ልታያቸው ትችላላችሁ። ከዛ ቀጣይ ደግሞ ወደ ሁለተኛው ሚውዚየም ጎራ አልኩኝ። ባይ ዘ ወይ የመጀመሪያው ጋር የተዋወቅኳት ሴት ለዚህም ሪሰፕሽን ደውላ ነግራልኝ ስለነበር ሞቅ አድርጋ ነው የተቀበለችኝ። እና በቃ ሙሉ ግቢ ውስጥ ብዙ የሚታይ ነገር አለ ምናምን ብላኝ አሳይተኝ ወደ ውስጥ ገባሁ። በጥንት ጊዜ ለቀን ለቀን ውሏቸው የሚጠቀሟቸው የተለያዩ ነገሮች ናቸው ያሉት። የጉድጓድ ውሃ መሳቢያ ፑል ያለ ጋሪዎች፣ ምግብ ማብሰያ ቁሳቁሶች፣ ከባንቦ የተሰሩ ሩዝና አትክልት ማጠራቀሚያ ባስኬቶች እና ቦክሶች፣ የእርሻና ፈርኒቸር መስሪያዎች የተለያዩ ባህላዊ የቤት እቃዎች ከእንጨት የተሰሩ ውሃና ፈርመንትድ ፉድ ማጠራቀሚያ ባሊዎች እዚ ጋር ጌተን፣ ይህ ነገር መቃብር ነበር የመሰለኝ ግን ልብስ ምናምን ማጠራቀሚያ ሳጥን ነገር ነው። ያ ሌላ ደግሞ ማበጠሪያና በጊዜው ሴቶች ለመዋብ የሚጠቀሙባቸው ዲኮሬቲቭ አይተምስ አሉ። ተጓዦች ይለብሳቸው የነበሩ ኮቶችና ባርኔጣዎች። እነዚህ ደግሞ ከእንጨትና ስትሮ የተሰሩ ስሊፐሮች ናቸው። ይህን ደግሞ እዩት፣ የእሳት አደጋ ጋሪ ነው። ብዙ ቤቶች ከእንጨት ስለሆነ የሚሰሩት እሳት አደጋዎች በጣም ኮመን ነበሩ በጊዜው እና የእሳት አደጋ ሰራተኞች እንደ ጀግና ነበር የሚታዩት። ይሄ ደግሞ ለጃፓን መበልጸግ ትልቁን አስተዋጽኦ ያደረገው የጥጥ ኢንዱስትሪ ኤክዚቢት ነው። በእንደዚህ አይነት መሳሪያዎች ተሰርተው ነበር ለዓለም ኤክስፖርት የሚደረጉት ማለት ነው እና በአለም ላይ የሚታወቁበት ባህላዊ ልብሳቸው ኪሞኖ ከጥጥ ነው የሚሰራው። ይሄንን ሳየው የምር ያበሻ ልብስ አይመስልም እያልኩ ነበር። ይሄ ክፍል ደግሞ ኢሮሪ ይባላል። እንደ ባህላዊ የቤተሰብ መሰባሰቢያ ቦታ ሆኖ አብሮ የተሰራ ምድጃ አለው። ከላይ ማንጠልጠያ ያለው ምግብ ተሰቅሎ እየተሞቀ እየተበላ፣ በተለይ ዊንተር ሲሆን ደግሞ እጃቸውን እያሞቁ የሚጫወቱበት እንደ ቤተሰብ ቦንድ የሚያደርጉበት ክፍል ነው ማለት ነው። እነዚህ አሻንጉሊቶች ደግሞ ሂና ኒንግዮ ይባላሉ ማርች ሶስት ላይ የሴቶች ቀን ብለው የሚያከብሩት በዓል አለ ሂና ማትሱሪ ይባላል ያንን ለማክበር ቤታቸውን የሚያስጌጡበት ለሴት ልጆቻቸው ደስታና ጤናና በረከት ያመጣል ተብሎ ይታሰባል ከዛ ወደ መጣሁበት ወክ እያደረኩ በቦታው መደመመኝ እንደቀጠልኩ ያቺን እንደዛ የተባበረችኝን ሴትማ በቃ ሳላመሰግናት አላልፍም ብዬ ወደ መጀመሪያው ሚውዚየም ጎራ አልኩና፣ በቃ በጣም ነው የማመሰግነው ምናምን ነገር አልኳት። እና ሬስቶራንቱ ጋር እንዳስከፍሉሽ እኮ ሰማሁ፣ እንዴት ያስከፍሉሻል ምናምን ውላ እያለች ነበር። በጣም በቃ የምትገርም ሰው ናት። ሌላ ጊዜ በቃ እንገናኛለን ምናምን ተባብለን

ከዛ እዚህ ጋር ደግሞ የሆነ ስትሬንጅ የሆነ ድንጋይ ከትምህርት ቤት የሚመለሱ የሆኑ ልጆች አገኘሁ እና ጠየኳቸው። እነሱም በደንብ አላወኩትም፣ የሆነ ውሃ ማጠራቀሚያ፣ ቆሻሻ ማጠራቀሚያ ምናምን ሲሉ ነበር። ግን በኋላ ሰርች አድርጌ እንዳገኘሁት ከሆነ ተጓዦች ሲያርፉ ፈረሶቻቸውን ለጉዞ ለማዘጋጀት ጨው የሚያስልሱበት ቦታ ነው። ኤኒዌይ በኖጅ እኮ የነበረኝ ብሎ ይሄንን ይመስል ነበር። እኔም በጣም ጥሩ ቀን ነበር ያሳለፍኩት፣ በጣም አይሃድ ፈን። አዳዲስ ሰዎችንም ስለተዋወቁ ደስ ብሎኝ ነበር። ንድ አይሆፕ ደግሞ እናንተም ስለ ጃፓን ታሪክ እና ባህል የተወሰነ ነገር ይዛችሁበታል ብዬ አስባለሁ። ማንኛውም አይነት አስተያየት ወይም ጥያቄዎች ወይም እንድሰራላችሁ የምትፈልጉት እንዳሳያችሁ የምትፈልጉት ቦታ ካለ ደግሞ ኮመንት ላይ አሳውቁኝ። የዛሬ ቪዲዮ ተመችቷችሁ ከነበር ሁለት ሰከንድ ሳይወስዱባችሁ እኔም ማበረታታት የምትችሉበት መንገድ አለ። እሱም ላይክ እና ሰብስክራይብ በማድረግ ነው። የእውነት ከምታስቡት በላይ ያግዘኛልና ይበልጥ ደግሞ ኮንተንት መስራቱን እንድቀጥልበት ያበረታታኛለን ነው። ኦሬዲ ቤተሰብ የሆናችሁ ሰዎች ደግሞ በጣም በጣም ነው የማመሰግነው። በቀጣይ ቪዲዮ ደግሞ ጃፓን ውስጥ የቱሪስት መዳረሻ ከሆኑ ቦታዎች ውስጥ አንዱ የሆነውን ደግሞ ሌላ ቦታ አስጎበኛችኋለው ማለት ነው። ስለዚህ እስከዛ ድረስ ባላችሁበት ሰላም ቆዩልኝ። ወዳችኋለው። ባይ ባይ